አማራ ሚዲያ ኮርፖሬሽን የመረጃ ተደራሽነትን ለማሳደግ ተቋሙን በቴክኖሎጂ ለማዘመንና ብዝኀነትን ለማጎልበት የሰራው ስራ ትምህርት የሚወሰድበት ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ተናገሩ። የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ በበኩላቸው ኮርፖሬሽኑ ብሔራዊ መግባባትን ለማምጣት የዘገባ ጥራትና ተደራሽነትን ለማሳደግ በልዩ ትኩረት እየተሰራ ነው ብለዋል። የኮሚኒኬሽን አገልግሎት ሚኒስትር ዴኤታና ሰራተኞች የአማራ ሚዲያ ኮርፖሬሽን የስራ እንቅስቃሴን ተመልክተዋል። ዝላለም አስፋው ዝርዝር አለው። ከ30 ዓመት በፊት በበኩር ጋዜጣ ስራውን አህዱ ያለው አሚኮ ዛሬ ላይ ዓለም አቀፍ ቋንቋዎችን ጨምሮ በ12 ቋንቋዎች የአገልግሎት አድማሱን አስፍቷል። የኮርፖሬሽኑን የስራ እንቅስቃሴ የተመለከቱት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ አሚኮ ብዝኀ ልሳንን ለማስፋትና ብሔራዊ አንድነትን ለማምጣት እያደረገ ያለውን ጥረት አድንቀዋል። በክልል ውስጥ ከአማርኛ በተጨማሪ ያሉትን የክምጣ አዊኛ፣ እና ኦሮምኛ ቋንቋዎች በማካተት እንዲሁም ደግሞ አማራ ክልል የሚጎራበታቸውን ትግርኛ፣ አፋርኛ፣ የቤንሻንጉል ጉሙዝ ቋንቋዎችን በመያዝ እየሰራ ነው የሚገኘው። ከውጭም በእንግሊዝኛና በአረብኛ እየሰራ ሲሆን፣ በልዩነት ደግሞ በግዕዝ ቋንቋና በምልክት ቋንቋም ስርጭቶችን እያስተላለፈ ነው የሚገኘው እና ይሄ ብዝሀነት ላይ ያተኮረ ስምሪት ህብረ ብሔራዊ አንድነትን ከመገንባት አንጻር ትልቅ ሚና ይኖረዋል። በተለይ የውጭ ቋንቋዎቹ ደግሞ ሌሎች ኢትዮጵያን የሚስሉበትን መንገድ በማረም እና በማስተካከል ረገድ ትልቅ ሚና ይኖረዋል። ምናልባት ኢትዮጵያውያን በሎካል በሀገር ውስጥ ቋንቋዎች የምናደርገው ይዘት ለሀገር ውስጥ ተደራሲ ወይም ታዳሚ የሚሆን ሲሆን፣ ወደ ውጭ ስንወጣ ግን በውጭ ቋንቋዎች መስራቱ የበለጠ ግልጽነት ለመፍጠር ያስችላልና ከዚህም አንጻር የጀመራቸው ጥረቶች በጣም ጥሩ ናቸው። ሚኒስትር ዴኤታው ኮርፖሬሽኑ በየጊዜው የሚፈጠሩ ተለዋዋጭ ክልላዊና አገራዊ የጸጥታ ሁኔታዎች ያደረሱትን ጫና ተቋቁሞ ሕዝቡን ለማገልገልና ተቋሙን በዘመናዊ ቴክኖሎጂ ለማዘመን የተደረገው ጥረትም አበረታች መሆኑን አንስተዋል። ክልሉ መጀመሪያ ከህወሀት ጋር በነበረው ግጭት ቀጥሎም ደግሞ በውስጥ ባጋጠሙ የጽንፈኛ ኃይሉ እንቅስቃሴ ምክንያት ብዙ ችግሮች ያሉበት ነው። ግን በእነዚህ ፈተናዎች ውስጥ ብዙ አይነት ስነልቦናዊም አካላዊም ጉዳቶች ወይም ተግዳሮቶች ወይም ጫናዎች ቢኖሩም እነሱን ተቋቁሞ በወጥነት ከመቀጠልና እያደጉ ከመሄድ አንጻር ትልቅ አብነት ሊባል ሊባል የሚችል ስራዎችን ሰርቷል። በሶስተኝነት ልናነሳ ብንችለው አሚኮ በጥሩ ነገር እየተንቀሳቀሰ ያለበት ቴክኖሎጂን ከመያዝና ከማልማት ከማስፋፋት አንጻር ነው። አሚኮ የሚሰራቸውን ስራዎችና የሚያስፈልጉትን ድጋፎች ለመንግስት ኮሚኒኬሽን አገልግሎት ማስገንዘብ ተችለዋል ያሉት የአሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ ኮርፖሬሽኑ የሀሳብ የበላይነት አሸናፊ እንዲሆንና ሰላም እንዲጸና በትኩረት እየሰራ ነው ብለዋል። የሀገራችን ሰላም የሚዲያ ኃላፊነት አለበት። እሱን በመወጣት በርካታ ስራዎች ሰርተናል። እሱን አጠናክረን እንቀጥላለን። ከዛ ቀጥሎ ደግሞ አሁን ያለንበት አብዛኞቹ ነገሮች ለኛ የሚመጡን አይደሉም። ብዙ ነገር የኢኮኖሚ ልማት ማምጣት የሚገባን ህዝቦችን ሀገር ነበረን። ብዙ ጉድለቶች አሉብን። ስለዚህ እሱ ላይ ውጤት እንዲመጣ አስተዋጽኦችንን መወጣት አለብን። የፖለቲካ ጉዳያችን የምንለው ሰላማዊ እንዲሆን በሀሳብ የበላይነት እንዲመራ ሀሳብ እንዲያሸንፍ ማስቻል ሚዲያ ያንን ምቹ ሁኔታ መፍጠር ላይ ትልቅ ኃላፊነት አለበት። ስለዚህ እዛ ላይ በልዩ ትኩረት መስራት ያስፈልጋል። እውቀትና አዲስ ነገሮች ለሀገር ለብዙኃኑ የሚጠቅሙ መረጃዎች እንዲንሸራሸሩ ማድረግ እሱ ላይ በትኩረት መስራት ነው የሚሆነው። እሱን አጠናክረን ቀጥላል። ዋና ስራ አስፈጻሚው ኮርፖሬሽኑ ዘመኑ ከደረሰበት ቴክኖሎጂ ጋር እንዲራመድ ለማድረግና የኮርፖሬሽኑን ሰራተኞች በአቅም ለማጎልበት እየተሰራ መሆኑንም ተናግረዋል። ያሉትን ቴክኖሎጂዎች በአግባቡ ስንጠቀምና ከተቻለ ልንጠቀምባቸው ከሚገባው በላይ በመጠቀም የቴክኖሎጂ አጠቃቀም ውጤታማነታችን ማሳደግ። ሁለተኛው ቴክኖሎጂን በአግባቡ ስንጠቀም ስራ ይፈጥራል። ስራ ይቀለጥፋል። ፈጣን ይሆናል። ቀላል ይሆናል። ቶሎ መረጃው እንዲደርስ ያደርጋል። አንድ ደግሞ በፈጠራ የታከል ይሆናል። ስለዚህ ለዛ የሚያስችል የተቋም መደላደል መፍጠር እሱን እያጠናከሩ መሄድ ያስፈልጋል። የተጀመሩ ስራዎች አሉ። ለዛ ደግሞ ቅርበት ያለው ለዛ ልቡና አዕምሮ የተከፈተ የአሚኮ ቤተሰብ ማድረግ ያስፈልጋል። እሱንም በራሳችን አቅም በተባባሪ ተቋ አካላት አቅም እና ደግሞ ሰው በራሱ ለወቅቱ የሚሆን ባለሙያ መሆን ስለሚገባው በእነዚህ አማራጮች ስልጠናዎችን አጠናክረን ይቀጥላል። የአሚኮን የስራ እንቅስቃሴ የተመለከቱትና ከአሚኮ መሪዎች ጋር ውይይት ያደረጉት የኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ለኮርፖሬሽኑ በሚኒስቴር መስሪያ ቤቱ በኩልና በፌዴራል መንግስቱ የሚያስፈልጉ ድጋፎች እንደሚደረጉም ገልጸዋል።